በአጠቃላይ ከሀምሳ ሰባት ሚሊዮን ብር በላይ ለግሳለች። ጋዜጠኛ ህይወት ታደሰ ሰባት ሚሊዮን ብር የሚያወጣ ልዩ የልብ ህክምና ማሽን ለህፃናት የልብ ህሙማን ማዕከል ለገሰች። በሰሜን አሜሪካ የምትኖረውና ማህበራዊ ሚዲያን ለበጎ አላማ በሚል መሪ ቃል የምትታወቀው ጋዜጠኛ ህይወት ታደሰ ሰባት ሚሊዮን ብር የሚገመት የልብ ህክምና ማሽን ለኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል በዛሬ 2 ሰኔ 5 ቀን 2017 ዓ.ም አስረከበች። ይህ ማሽን በኢትዮጵያ ብቸኛ መሆኑ ተገልጿል። የህክምና ማሽኑ ርክክብ በኢትዮጵያ ልብ ህሙማን ህጻናት መርጃ ማዕከል በተዘጋጀ ስነ ስርዓት ላይ የተከናወነ ሲሆን የጋዜጠኛዋ ቤተሰቦችና ወዳጆች፣ አርቲስቶችና የማዕከሉ አመራሮች ተገኝተዋል። የማዕከሉ ዋና ስራ አስኪያጅ አቶ ሂሩይ አሊ ባደረጉት ንግግር ህይወት ታደሰ ላለፉት አምስት ዓመታት የልደት ቀንዋን ምክንያት በማድረግ ለኢትዮጵያ ልብ ህሙማን ህጻናት መርጃ ገቢ በማሰባሰብ ህጻናቱ ስታሳክ መቆይቷን ገልጿል። ዘንድሮም በዚሁ መንፈስ በማህበራዊ ሚዲያ ባሰባሰበችው ገንዘብ ይህንን ዋጋ ማሽን ለግሳለች። የማዕከሉ ሜዲካል ዳይሬክተር ዶክተር ኤላዛር ኃይሌ ስለ ህክምና ማሽኑ ሲያብራሩ ምንም አይነት የጎንዮሽ ጉዳት የሌለው በድምጽ ብቻ የሚሰራ የአልትራሳውንድ አይነት ሲሆን ለኢትዮጵያ ብቸኛው የልብ ህክምና ማሽን ነው ብለዋል። አክሎም ማሽኑ የልብ በሽታ ልየታ ሂደት ላይ ትልቅ ሚና አለው። በጣም ትናንሽ ህጻናት የልብ ህክምና ለመስራት የሚያስችል እንዲሁም በማይከሎ የምትሰጠውን ህክምና በእጅጉ የሚያግዝ እንቁ መሳሪያችን ነው ሲሉ የማሽኑን አስፈላጊነት አብራርተዋል። የማይከሎ አመራሮች ህይወት ከዚህ ቀደም ከ50 ሚሊዮን ብር በላይ የሚገመት ድጋፍ ማድረጓን አስታውሰዋል። አሁን ላይ ከ7 ሺህ በላይ ህጻናት የቀዶ ህክምና ለማግኘት በመጠባበቅ ላይ ይገኛሉ። በየቀኑ አንድ ብር በመለገስ የህጻናትን ህይወት እንድታደጉ ጥሪ አቅርቧል። ይህንን ለማድረግ ወደ ስልሳ ይህንን ለማድረግ ወደ 67 10 ኦኬ የሚል መልእክት መላክ እንደሚቻል ማዕከሉ ገልጿል። ሚኪታ ቦረንፎን ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ቆዩልኝ።